ሰላም ናችሁ እንዴት ደና ደና ሰላም ይሄ እንዴት ነሽ ማርዬ ሰላም ሰላም ናችሁ

ራሱን አባት ይዞ መጣ ፈረንጁ ዛሬ ቤት አባት ለአልሜ ሽማገሌ ሊላክላት እንደሆነ ሰምተናል። ኮመንት ቡላት እነሱ ያልወለደችው ይላሉ። ሌላው ልብስ ቤት ልብሳቸው የልጃቸው ልብስ ዞሮ ዞሮ አጥበው ነበር የቲጂው ነው ያላጠቡት? የደጃብስ ቲጂ ብቻ ነው ያልወለደችው ይላሉ። ወልጄ እንዳንቺ ይቼው አረብ ሀገር ልሳየት ተወለድኩኝ። ምን አባት የንሰራ ነው አረብ ሀገር መመጣው። ተከክ አይደለም ቲጂ። የቲጂ ብቻ ነው ወይ ያላጠቡት ልብስ? ሌላው ዞረው እያጠቡ ነበር እንዴ? ተቃጥረው እሱ አልምትናላቸው ሲላዎቸው ነው እዚህ የተሰደዱት። ፈቀደ አንዳንዴ በጭንቅላታችሁም አስቡ እኮ እንደው ሰማይና ምድር ጋር ባህሌን ወንድሜንና እህቴን እዚህ ሚዲያ ላይ እንደው ወንድሜን ቤት

እንዴት አላችሁ? እንዴት አመሻችሁ? መፍቴ መሰለኝ ጥያቄ አለኝ። ምን ለማለት ፈለገሽ? ሰው ሰብስበሽ ምና እንጣላ፣ ምን ችግር አለው? ግን እኔ እንድትጣሉ ማበረታታት አንድ ሰው ማስገባት አለባችሁ። እኔ ከማንም ጋር በአሁን ጊዜ ላይ ከማንም ጋር መጣላት አልፈልግም፣ ከቲጂ ጋር ብቻ ነው፤ ቲጂ ብቻ መጣላት እፈልጋለሁ። ታዲያ እሷ እከካ ምፍታይ፣ እኔ ደግሞ አንቺ ቅማላ ምላታለሁ፤ እንመላለሳለን። ሞይ ስታረግ ሞት እንደዚህ አይነት ስድቦች እናንተ ጋር ያምርም። የኔ ውድ ማለት ነው እንግዲህ ቡርት ካሬ ሙዚዬ እንባባል። አንቺ ማንጎ ራስ አንቺ ፓፓዬ ራስ እንባባል፣ እሱ ይሻላል። ያለ ስድብ አይደለም አይጠቅም፣ ጠቅም ያለ ስድብ ይሻላል። ይሄ ነው የሚሻለው፣ ያንን ስድብ የዛ ሰፈር ቲክቶክ ላይ ማ አብረሃ ቲክቶክ ላይ ሰላሳ ሰዎች አላቸው። ሂዱና ላይክ አል ምርጥ ቪዲዮ ለጥቷል። ለምንድን ነው ላይክ ማድረገው? ቆይ ረ ቆይ አንቺን ፕሮፋይል እና የእሱ ፕሮፋይል የጠይባን ቆርጬ ቪዲዮ ሰራባችኋለሁ። በሆነ ነገር ታላቸው። ትላንትና በማጠብቅሽ ነገር ነው ያገኘሽ ወላ ትክክለኛው ነገር ስናገርሽ ማለት ነው በፈለሽ ፈለግሽ እዚህ ሚዲያው ላይ ነው ማፈረጠጠው። ትናንትና ያደረግሽው አፍርጭው። እኔ አይሞቀኝም አይበርደኝም። አፍርጭው ሆነ ገባኝ። ወር ገኝ ወር ልጠይቅሽ። እኔ እናቴ ያለውን ነገር ግልጽ ስለምናገር ሰው ያሟል። ለዛ ነው እኔ ልጠይቅሽ፣ እና መልስ ስጭኝ ለእኔ ብቻ። ከዛ በኋላ እናወራዋለን ሚዲያ ላይ አውሪ አውሪ፣ እየሰማዎች ነው። ጆሮ ነው እንጂ የሚሰማው ቂጤ አይደለም። አውሪ እሰማሻለሁ። ውረጅ ነ በውስጥ ለምን አውሪ፣ አይሆንም የሚባል ነገር የለም። ከጀመሩ መጨረስ ነው።

ማለት ነው። ጡል ይላል ሽታ ያገኛል አያርፍም፣ ሽታ ስለሚያገኝ ማለት ነው። የምኑም የምኑም ሽታ ከተማ ምን አለ ተንትን ከተማ ምንም ስለሌለ ተኝቶ ዘምበ ይሄው የገጠሩ ውሻ ማለት ነው። ትኝት ብሎ ይውላል ምንም አያውቅም። የከተማው ውሻ ግን ሁሉም ስለሚሸተው አገኝ አገኝ ይመስለውና ይሄዳል። እዛም እዛም እዛም እዛም እየሮጠ ማለት ነው። የከተማ የገጠርማ ትኝት ታለ አይነሳም። እዛው ተኝቶ የሚጮህ የከተማው ውሻ ይሻላል። የከተማው ውሻ ግን እዛም እዛም እያፈነፈነ እንዴት ነገር ማለት ነው አይደል? ነገር አንፈን። ልክ እንደዛ ናት ወርቅዬ እዛ የተሻት እዛ እዚ አሁን ደግሞ ባይጠጥ እንትን አልኳት አይጣለች ጣላላ ጣላ ስሰውተታይ ልክ እ እንደዛ ማለት ነው። ሰምተሻል። እሰይ ጠይብ ውይቺ ጠይባ ማናት? አይኔ ላይ መጣ። የትኛዋና ጠይባ ጠይባ የምትባል ሴት እያለች ግን በህይወት ቀላላለች። የቱ የቲክታኩ ንግስት ናትኮ፣ አስረግጬ ነው የምነግርሽ። አይባማ ዛሬ በሮምኛ ተረፈች እኮ

ህፃን ታዲያ ሰው ህፃናት፣ አንቺ ሙጫየ ማለት አንቺ ልጅ ማለት አንቺ ልጅ ማለት ነው ሙጫየው ማለት ማለት ነው። ብዙ ሰው አያውቅም እኮ። የገዛ ጓደኞቼ እነ ወርቅዬ የራሷን ፎቶ ብልክላቸው አንቺ እባብ ነሽ ነው የሚሉት፣ እባብ ነሽ ነው የሚሉት። ሁለት አመት ሶስት አመት ሊሆን

ሞኝ እንዳትናገሪ የት ሀገር ነው ጭራሽ ልጃሉል። በዚህ ዘመን በዚህ ዘመን ሰው ቁጥራችን እንዳትልኩ። ለአረብ ሀገር ሴት ቦታችሁ እንዳትልኩ ሆቷችሁ እንዳትልኩ። ተማሩ ከሆነ ሰው እግዚአብሔርን ተማሩ፣ ወላ ተማሩ

ሪድ ፎቶ አለኝ ፎቶ አለኝ ሪድ ማንም ምርጭ እዚህ ቲክቶክ ላይ በአካባቢ ስላገኘዋት እርኬኛ ሪድኛ ወለየኋት። አንድ ቀን ግን ተጣላ- በጣም ነው ነው ስትጣሉ ይሄ ሰው አሳልፋችሁ አትስጡ ከተጣላችሁ፣ መከባበር እኮ ነው ጥል ማለት መከባበር። በቃ ተዘጋጋን መስመራል በምንም ነገር መገናኝ የምትገናኝበትን ቦት ነገር ማቋረጥ። ከዛ ውጭ ዘለፋ እንደዚህ አያስፈልግም። ፈጡም ግን ማለት ነው አንቺ የከተማ ውሻ እዚህም ሉጥ ሉጥ ላልሽን ትልቅ የዋጋ እንደማስከፍልሽ ትጠብቂኝ። በሰሞኑ ሳይሻሉ አሁን ኮፕሊንግ ታብታብም ሼርም አርጉ፣ ሰውም ጥሩ እሺ። እኔ እና ፈጡም ዛሬ እንጫርሳታለን። ቀጠሮ ማ ዝምላንቺ ሰው አይመጣም እዚህ ቤት ውስጥ ነው ያለው። ብሎክ ተደርገዋል። ሀቢብቲ ልንገርሽ ማለት ነው ልንገርሽ፣ ምኔንም አታውቂውም ድምጼን እና ስሜን ብቻ እንጂ ፎቶዬን እንኳ አታውቂውም። ሀቢብቲ አታውቂኝም፣ ድምጼንና የእኛ ልጆች እኮ ማለት ነው እያደነቁሽ ነው የሚያስረዱሽ እዛ ግን

አንቺ እንደዚህ፣ አንቺ እንደዛ አይባባሉም። ንገሪኝ እናት፣ የኔ ልዕልት ንገሪኝ። የከተማ ውሻ ንገሪኝ፣ ንገሪኝ፣ አስገድፈሽ ነው ያልሻት። አንቺ ደግሞ እናቴ ስሚኝ ብለሽ ቀጥ ቀጥ እናቴማ እናቴ ካልኩኝማ ማናናቴ እናቴ ማልሽኝ እህት የማልሽኝ ምንም አልሽኝ። እኔ የከተምዊ ውሻ ንገሪኝ፣ የኔ እናት የኔ ልዕልስ ንገሪኝማ። ትክክለኛ ስማሽ አላት። ባረከ እነኚህን ሁለቱም ቢይዛቸው እኮ ማለት ነው፣ በአንድ እጄ ከግርግዳ አጣብቃቸዋለሁ እነኝ ባይሆን ከፍጡም ጋር ምላስም ምንትን ማለት የለብሽም። ፈጡም ስሚኝ፣ በደንቡ ትሰሚኝ እንደሆነ አስረግጬ ነው የምነግርሽ። አሁን ማለት ነው ለነገሩ፣ የልጆች እናት ስለሆንች ከባድ የሆነ ስድብ ለመስደብም ይከብደኛል። አንቺ እኛ ጋር ገና እንደገባሽ እኛ ጋር እራሱ ገና እንደገባሽ ድባቡ ሰከኔ ማለት ነገር አለብሽ ወርቅዬ። ሰከን ስትይ እየመጣሽ ነው አሁን። እና እዚህ ቲክቶክ መንደር ላይማ ሰከን የሚባልበት ጊዜ የለም። ሁለት ማለት ነው። ፈጡን ስሚኛ፣ ክስቴ፣ ትልቋ ስሚኝ፣ እናቴ ስሚ፣ የውልሽ ፎቶዬን አታቂ? ምንን አታቂ? ከነ ምልክቱ ልንገርሽ የሆነች ፒንግ ቀሚስ ለብሰሽ ያቀፍሽው የልጅሽ ፎቶ ግን አለ አሁን እውነትም አለ አሁን ያ ፎቶ